ምስራቅ አፍሪካ ብቻ በኢትዮጵያ ብቻ እንለውም በአፍሪካ የመጀመሪያው ፈርጥና ግዙፉ የንግድ እንቅስቃሴ ትልቁ የትስስር የቢዝነስ ፕላን የመናበብ፣ የመገበያየት፣ የማምረት የሀገራችንን ችግር በሀገራችን ባለሙያዎች የሚለውን ትልቁን መፈክር እያስቀደምን ከዚህ ከሚሊዮነሮች መንገድ ጋር አጠቃላይ አብረው ከሚሰሩ ትልልቅ ካምፓኒዎች በተጨማሪ ግን በሚሊዮነሮች መንገድ ውስጥ የምትንቀሳቀሱ አጠቃላይ አምራች ነጋዴ፣ አገልግሎት ሰጪዎች በቀላሉ ማንኛውንም አገልግሎት ለማግኘት እንዲመቻችሁ አጠቃላይ በሁሉም ኢትዮጵያ ውስጥ ያላችሁ እንደ ቤት ማሽን፣ የተለያየ እቃ አገልግሎት መስጫ ሊከራይ ሊሸጥ የሚችል ያላችሁ ሁላችሁም ይህ ፕሮግራም የምትከታተሉ ወደ ሚሊዮነሮች መንገድ ሙሉ አገልግሎቱንና መረጃውን በመላክ ወይም ደግሞ በ0932 39 01 01 ላይ በመደወል